የሸገር ቁጥር ሁለት የወንዞች ዳርቻ ልማት ነው። ይህ ልማት በእኛ ክፍለ ከተማ ካፍንጮበር እስከ ሪበክንቱ ያለውን የሚይዝ ይሆናል። በዚህ ግራና ቀኝ የሚገኙ ነዋሪዎቻችን ይሄ ወንዝ ሊለማና የተዋበና ከፊት ለፊታችን ከትምህርት ቤቱ ጀርባ ያለው የወንድማማቾች ፓርክ ቀጥሎ የሚገኝ በመሆኑ የወንዞቹ ዳርቻ ሲለማ በጣም ሳቢና ለነዋሪው ምቹ ይሆናል። በአንድ በኩል የግል ቤት ሰርተው የሚኖሩ ኗሪዎች አሉ። በሌላ በኩል ደግሞ የቀበሌ ቤት ላይ የሚኖሩ ኗሪዎች አሉ። ሁለቱንም ሕግና ስርዓቱ በሚፈቅደው መሰረት የግል ቤት ያላቸውን ሰዎች የመኖሪያ ቤት መስሪያ ቦታ በማዘጋጀትና እሱን እጣ እንዲያወጡ በማድረግ በሌላ በኩል ደግሞ ቤታቸው ትክክለኛ የሆነውን የካሳ ክፍያ እንዲያገኙ በማድረግ የቀበሌ ኗሪዎች የቀበሌ ቤት ውስጥ የሚኖሩ ነዋሪዎች ሁለት እድል ነው የተሰጣቸው። አንደኛው የጋራ መኖሪያ ቤት ላይ ኮንዶሚኒየም ላይ ምርጫውና አቅሙ ያላቸው በእሱ እንዲስተናገዱ የማድረግ እሱ አቅም የማይፈቅድላቸው ደግሞ የቀበሌ ቤት የመረጡ የቀበሌ ቤት የማመቻቸት ስራ ነው እየሰራን የመጣ ነው። ከየትኛውም ሌሎች ስራዎች ቅድሚያ ለዚህ በመስጠት እዚህ አካባቢ የሚኖሩ በዚህ የወንዞች ዳርቻ ልማት ምክንያት የሚነሱ አንድ መቶ አስራ ሁለት የሚሆኑ አባወራዎች አካባቢው ላይ ትስስራቸው እንደተጠበቀ እንዲሰፍሩ ማድረግ የተቻለው በጋራ አብራችሁ ብታሰፍሩ ማህበራዊ ትስስራችን እንትን እንዳይል በሚል ጥያቄ ሰፊ ይነሳ ነበር። ይህንን የሚመልስ ከተማ አስተዳደሩም ይህን ተቀብሎ የሚመልስ ተግባር ስለሆነልን በነዋሪም በአስተዳደሩ ስም ማመስገን እፈልጋለሁ። ሁሉም የቀበሌ ቤት ፍላጎት ማሟላት ስለማንችል በአካባቢው ያለው የካቲት ስልሳ ስድስት ትምህርት ቤት ለመኖሪያነት አገልግሎት እንዲውል አሁን ባለው የቀበሌ ቤት በመረጡ ሰዎች ላይ ለዚህ አገልግሎት እንዲውል የወሰኑትን የከተማችንን ከንቲባ ወይዘሮ አዳነች አቤቤና በሳቸው የሚመራውን አመራር በእናንተ ስም ላመሰግን እወዳለሁ። መኖሪያ ምቹ መሆን መቻል አለበት የሚል በጀት ከተፈቀደ በኋላ በአንድ በኩል ያለውን ትምህርት ቤቱን የፓርቲሽን ስራ መስራት፣ የመከፋፈል የማስዋብ ስራ፣ በሌላ በኩል ደግሞ የጋራ ማድቤት ያስፈልጋል። ከዚህ ከኛ ጀርባ የምታዩትን ማድቤት እንዲገነባ በማድረግ የራሱ መጸዳጃ ቤትና የጋራ መጸዳጃ ቤትና ሻወር እንዲኖር በማድረግ ይህን ኃላፊነት የከተማችን ኮንስትራክሽን እና ግንባታ ስራዎች ድርጅት ቢሮ በተለይ በኢንጂነር አያልነሽ የሚመራው ቢሮ ኃላፊነቱን ወስዶ በማስተባበር እንደዚህ እንዲያምር ላደረጉ አመራሮችና ሙያተኞች አመስግኑልኝ ደግሞ ምንም አልተበደልኩም። በጥሩ ሁኔታ የተሰጠኝ ምንም ምንም አንድም ነገር ይህንን በተለይ ሁሉም ለየአንዳንዱ ሄጅ አይቻለሁ። ሽንት ቤት አይቻሉ፣ ሻውር ቤት አይቻሉ፣ መጣድ ኩሹና ምናምን የሚሰራበት አይቻለሁ። ምርጥ ነው። ምክንያቱም ለምን መሰለሽ? ይሄ ሁለተኛ ፒያሳ ብያለሁ። አደለም? ሁለተኛ ፒያሳ። ሜዳም ደግሞ ጥሩ ሜዳ ነው ለልጆችም መዝናናም ይሆናል። በደንብ በሚገባ በጥሩ ሁኔታ ጫወቱበታል፣ ይወጡበታል። በጣም ደስተኛዬ ነው። ያለሁበት ቤት በጣም እጅ እጅሽና የምትሰሪው ነገር አብሮ የእንትንም ነው በጣም ለመቼ ይሆን ከዚህ ቦታ የምታላቅቀኝ ብዬ ሁል ጊዜ ወደ ጣራ ማገጥጥበት ቤት ነበር አሁን ይሄን እድል ስላገኘኝ በጣም ደስተኛ ደስተኛ ተሚገባው በላይ ደስተኛ ነኝ ነገር ግን ደግሞ እዚህ ጋር ተጎረቤቶች ከቀበሌ ሳል ላይ እዚህ ጋር በማግኘቴ በጣም ደስ ብሎኛል ልጆች ነው እንደምታዩት ሁሉ ነገር አለው ለኛም ለእናቶች ለአባቶች ለወጣቶች እሽናለው እንደልባችን ሽንት ቤት ሻወራለሁ ምንም የጎደለው ነገር የለም። ከሌ ተከል ያለሽም የተሟላ ነው። መንግስት የሰራለን ብዬ አመሰግናለሁ። ታይለም የማፈስበት ማለት ነው። ውሀ ደግሞ ሲቀዱ በባሌ ነው ዳገቱ ላይ እዚህ ላይ እንደት እንዴት እንደሚወጡ። ይህ ከተስተካከለ ፒያሳ ነው ብያለሁ። በቃ ይሄ ግቢ አማረ፣ ጽዳቱ የተጠበቀ ውብ ሆኖ እንዲቀጥል የማድረግ ኃላፊነቱ የእናንተ ይሆናል። ይሄ እንዲሆን ከናንተ የምትጠይቁትን ጥያቄ አቅማችን በፈቀደ ከጎናችሁ ሆነን የሚያጋጥማችሁን ችግር በቅርብ ለመፍታት ዝግጁ መሆናችንን እንዲሁ ላሳስብ እፈልጋለሁ። እነዛ ነዋሪዎቹ አሮዎቹ አብረው የሚያድጉ አብረው የሚለወጡበት እንዲሆኑ ነው እየተሰራ ያለው። ስለዚህ ይህም ሆኖ በአካባቢያችሁ እንኳ ማስፈር ባይቻልም መብታችሁ እንደተጠበቀ ሆኖ የጠየቃችሁትን ለማሟላት ጥረት ብናደርግም የእናንተ ፍቃድ ሆኖ ባትተባበሩን ከአካባቢው አስተዳደርና የመንግስት አካላት ጎን ባትሆኑ ኖሮ ይህ ስራ ይሳካም ነበር። የተሳካው በእናንተ ጥረት ነውና ከልብ ላመሰግናችሁ ፈልጋለሁ።